ችግር የለውም። እኔ ለአንድና ለመጨረሻ ብቻዋን አግኝቻት እኔ አወራታለሁኝ። አልቀበልም ካለች ችግር የለብኝ። ኤርሜላ በጣም የሆነች ልጅ ነች። ቀረቡ ስንት ነገር አለ አለች ሄርሜላ ማለት ነው። አንቺ መጭሽ አንቺ ስራሽን በሚገባ እየሰራሽ ማለት ነው። በደንብ ሪላክስ እያደረግሽ ነው። በነገራችን ላይ እየተፈጠረ ባለው ነገር ምን ያክል ደስተኛ እንደሆንሽ ዛሬ ስቶሪች ላይ የምትለቂያቸው ነገሮች በደንብ ምስክር ናቸው። በቃ እዚህ ጋር በተፈጠረው ወይም አብርሃምና ሩታ መሀል በተፈጠረው ግለት አንቺ በጣም ኢንጆይ እያደረግሽና እያጣጣምሽ መሆንሽን በደንብ እያየን ነው። ከዛ ውጭ ደግሞ ማለት ነው አቤል ምንድን ነው የምትለው ሄር ሜላ እ የሆነች ልጅ ናት ካል፣ ታዲያ ለምን አንተ አትሞክራትም? ጀለሴ አንተ እኮ ባለትዳር አይደለ፣ ምንም የሚይዝ ነገር የለማ። ስለዚህ ለምን አንተ አትሞክራትም? እውነቴን እኮ ነው። እሞ የሆነች ልጅ ናት። እኔም ትዳር ይዞኝ እንጂ ማለት ነው በሞከራት ደስ ይለኛል። የምሬን እኮ ነው። እንዲህ እንዴት እንዴት ነው የምታስቡት? ወይም እንዴት እንዴት ነው ነገሮችን የምትረዱት? ማለት ነው ጭራሽ ጥፋታችሁን ማመን ሲያቅታችሁ ጭራሽ በግላ ጮታችሁ ማለት ነው። ሌላውን አካል ጥፋተኛ ለማድረግ የምትሄዱበት መንገድ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረውም ማለት ነው። የምሬን ነው ምላችሁ። እናንተን ወዶ እናንተን የሚከተል በጣም ብዙ ሰው አለ። ይሄንን ነገር ስናገር ለእናንተ ካለኝ ጥላቻ አይደለም፣ እየተናገራችሁ ወይም እየሰራችሁ ካለው መጥፎ ስራና ስህተት አንጻር ነው። ሩታ አሁን ባለችበት ሁኔታ የምር ከሩታ ሄርሜላ ቀርባ ነው አንተ እንዋይ ምናምን ምትለው እኔ እንጃ። እኔ በጣም በጣም ያዘንኩት ማለት ነው በጣም ብቻ እኔ እንጃ በጣም እንደወንድሟ ነበር የምታይ በጣም ታቀርብህ ምናምን ነበር እና ያንን ነገር ስለማቅ ይሄ ሁሉ ነገር ሲፈጠር ከሩታ ጎን እንደመቆም ጭራሽ ሄርሜላን እያቆለባበስ ከመጣ እኔ አቤል በጣም አዝኛለሁኝ የምሬ ነው አሁን በተናገረው ነገር እንዲሁም ትላንትና አላየሁትም ቪዲዮን። ዛሬ የሆነ ቦታ ላይ ቀን ተቆርጦ አየሁኝና በጣም ነበር ያዘንኩት። ከዛ ውጭ ደግሞ ሌላው በምግቤ ላይ ያሳዩችሁ ቪዲዮ ምንድን ነው? አንዴ ሄጄ አወራትና እምቢ ካለችኝ በቃ ወስናለኝ። ትፈልገዋለህ፣ በነገራችን ላይ ማለት ነው ይሄ እንዲሆን ነበር የምትፈልገውን። አንድ ራሱ የምትሄደው አውቀ ነው የምትሄደው ማለት ነው። ወይ አበሳጭታችኋት ወይ የሆነ ነገር አድርጋችኋት አልፈልግም እንድትል ታደርግና የራስን እርምጃ መራመድ ትፈልጋለ። እኔ እኮ ከሄርሜላ ጋር ለመሆን አብረሽ የዚህን ያክል ዙሪያ ጥምጥም መዞር እኮ አይጠበቅባችሁም። እግዚአብሔርን እንዴ፣ በቃ በግልጽ መናገር ብቻ አንድ ቃል እኮ ይበቃል እኮ። እች ልጅ እኮ ማለት ነው ውልቅ ብላ ኮ ከእናንተ ህይወት ወጥታ የራሷን ላይፍ በደንብ እያጣጣመች ነው ያለችው። ተከተላችሁ መታችሁ። የዝች ልጅ ህይወት ለምንድ ነው ጋህነ የምታደረጉባት? አብርሽ አታሳዝንም? እንዲ የፈለገ ነገር ቢሆን እኮ ያንተን ልጅ ነው አለ በሆዶ ያዘችው። ትንሽ እንኳን ለሩታ ሪስፔክት ያስፈልጋል። የሆነ የተወሰነ ክብር ልሰጣት ይገባልና፣ ከእሷ ይልቅ ሁላችሁም ከአንተ ጋር ያሉ ልጆች እና አቤልን ጨምሮ ሌሎችም ከሩታ ይልቅ ለሄርሜላ ያላችሁ ቦታ ምን ያክል እንደሆነ በደንብ አሁን ላይ በደንብ ለሁላችንም እያረጋገጣችሁና መልስ እየሰጣችሁ ነው ያላችሁት። አሁን ላይ ዓይንሽን ገልጠሽ ነገሮችን መመልከት ያለብሽ ሩታንሽ ብዬ አስባለሁ። ወይም በእርግጥ በተወሰነ መልኩ ገልጠሽ ነበረ። ቤተሰቦችሽ እና በዙሪያሽ ያሉ ሰዎች ትንሽ ጫና ስላሳደሩብሽ እና ያው የሚባለውን ነገር የሚወራውን ነገር በጣም ብዙ ዋጋ የከፈልሽለት አይነት ሰው ስለሆነ ልብሽ አሁንም ድክመትሽ እሱ ስለሆነ ነው እንደዚህ አይነት ነገር የምታደርጊው እንጂ ይሄንን ነገር ሳታይ ቀርተሽ ወይም ሳትመለከች ቀርተሽ እንዳልሆነ ይገባኛል። ሰላም እንዴት ናችሁ? ቤተሰቦች ደህና ናቸው ወይ? አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማኋቸው እና ከትላንት ጀምሮ ሲዘዋ ሲያወሩ በነበሩ ቪዲዮዎች ዙሪያ ጠቅላላ አድርጌ ሀሳቤን ለመስጠት እሞክራለይ ማለት ነው። ያው ሶስቱ ሶስት እንትኖችን አይቻለሁኝ። በመግቤ ላይም ቆረጥ ቆረጥ አድርጌ በተወሰነ መልኩ ለእናንተ ለማሳየት እንዲመቸኝ አስቀምጭ ይላችኋለሁ ማለት ነው። የመጀመሪያው እንግዲህ ሄርሜላ በቲክቶክ ስቶሪዋ ላይ ሪላክስ እያደረገች እንደሆነ እና የተፈጠረ ባለው ነገር ምን ያክል ደስተኛ እንደሆነች የሚያሳይ ቪዲዮ ለቃለች ማለት ነው እና ያው የጎጃምኛ ዘፈን ነው። የተወሰነ መልእክትም አለው መልእክቱን ልብ ብላችሁ ካዳመጣችሁ ይገባችኋል ብዬ አስባለሁ ማለት ነው። ብቻ ግን እቺ ልጅ እየተፈጠረ ባለው ነገር በደንብ እየተደሰተችና የያዘችው ዕቅድ የያዘችው ዓላማ በደንብ እየሰራላት መሆኑ ነው እየታየኛለሁ ማለት ነው። ለዚህ ነገር በነገራችን ላይ እቺ ልጅ ብቻዋን ሳትሆን አብረሽም የአብረሽ ጓደኞችም ጭምር ተባባሪዋ እንደሆኑ በደንብ እያየንና አሁን ላይ ሁሉንም ነገር እየለየን የመጣንበት ነገር መሆኑን በግልጽ አይተናል ማለት ነው። ስለዚህ ከዚህ በኋላ ሁሉም ነገር ጠርቷል ማን ከማን ጋር እንደቆመ ማን ከማን ጋር እንደሆነ በደንብ እያሳየ ነው በቃ አንዳንድ ጊዜ ነገሮች በደንብ ጫነ ብሎ ሲመጡ ሁሉም አሰላለፉን ያሳወቃልና ሁሉም አሰላለፉን እያሳወቀ ነው የመጣው እሷም የሆነ ባለው ነገር እና አቅዳ የመጣችው ነገር በደንብ እየተሳካላት ስለሆነ ደስተኛ መሆኗን የሚያሳይ ነገር በቲክቶክ ስቶሪዋ ላይ ለቃለች ማለት ነው ሄዳችሁ ቼክ ማድረግ ትችላላችሁ ወደ ሁለተኛው ነጥባችን ስንመለስ ደግሞ አብርሃም ትላንትና በተለቀቀው ቪዲዮ ላይ መጨረሻ ላይ የተናገራት ንግግር አለች። አሁን በሀሳብ ዙሪያ ትላንትና በለቀቅኩት ወይም ምሽት ላይ በሰሩት ቪዲዮ ምንም አይነት ነገር አልተናገርኩም ነበረ። ዛሬ ነው እንደውም እኔ አንዳንድ ጊዜ ማለት ነው እነሱ ዩቲዩብ ላይ ከሚለቀቀው ቪዲዮ በላይ ተቆራርጠው ተቆራርጠው የሚመጡ ነገሮች በደንብ ነገሮችን እንድና ያደርጉናል እና የተናገረው ንግግር በጣም ነው የገረመኝ። ስጠብቀው ነበር በነገራችን ላይ ማለት ነው። ትላንትና በደንብ አብራርችላቸዋሉ። እነሱ የያዙት የራሳቸው የሆነ ፕላን አለ። አብርሃም ከዚህ ትዳር መለየት ሲፈልግ ራሱን ተጠያቂ ማድረግ አይፈልግም፣ ወይም ለዚህ ትዳር መፍረስ ራሱን እንደ ተጠያቂ እንዲታይ አይፈልግም። በቤተሰቦቹም ዘንድ በሩታ ፋሚሊም ዘንድ እንዲሁም በተመልካቾችም ዘንድ ለዚህ ትዳር መፍረስ ራሱ ተጠያቂ ተደርጎ እንዲታይ ስለማይፈልግ እስከ ዛሬ ድረስ ጥረት እያደረገ ሩታ በቃኝ ብላ ወይም በቃኝ አልፈልግም ብላ እንድትሄድ ነው ከሄርሜላ ጋር ይሄንን ሁሉ ነገር ሲያደርጉ የነበረው ግን ሩታ ትልቁ ድክመቷ አብርሽ ስለሆነ በጣም ስለምትወደው በጣም ብዙ ዋጋ ስለከፈለችለት እምቢ ብላ እስከ ዛሬ ድረስ ቆርጧላት ልትሄድ አልቻለችም ይሄ ደግሞ የና አብርሃምን የና ሄርሜላን እቅድ በደንብ እያበላሸው እንደሆነ በደንብ አይተናል ማለት ነው። ትላንትና ለዚህ ነገር በደንብ በቂ ማሳያ የሚሆን ንግግርን ተናግሯል። ሩታ ተታቸው ከሄደች በኋላ ከኤርሜላ ጋር ቆሞ የተናገሩትን ንግግር መግቤ ላ የሰማችሁት ይመስለኛል። አንዴ ለአንዴና ለመጨረሻ ጊዜ ሄጂ አናግራታለሁ፣ ከዛ ውሳኔን ወስናለሁኝ። ምንም እኮ ወስነ እኮ ረዲ ጨርሳል። ግን እንዳልኩ ጥራሰን ማስጠጣት አትፈልግም፣ ወይም ይህንን ትዳር እንዳልፈለገ ሰው ሆነ መታየት ስለማትፈልግ በቃ ሩታ ይቅርታውንም ቢያለች ሩታ አልፈልግም ምናምን እንዲባል ስለምትፈልግ ብቻ እንጂ ይህን ነገር የምታደርገው የምር ተጸጽተ የምር እንትን ኖሮ አደለም። በቃ ሩታ እኮ ሌላ ችግር የለባትም። አንድና አንድ ከሄርሜላና ከኔ ምረጥ፣ ወይ ከሄርሜላ ተለይ፣ ወይ ደግሞ እኔን ተው ወይ ነው እያለች አለችው። ሰ አንተ ሁለቱም ጋር መሆን እችላለሁ። ይሄ ደግሞ እሷ እንትን የምትፈልገው ነገር አደለም። በደንብ ማለት ነው እየተናገረች ነው በቃ ምረጥ ከሁለታችን ምረጥ ነው እያለች ያለችው። አንተ ሁለቱንም መምረጥ ይሆን የምትፈልገው? ሄርሜላን ይሆን የምትፈልገው? እኔ እንጃ ምንም ግራ እየገባኝ ስለሆነ ነው። እና ስለዚህ እሷን መርጠ ወይም ሩታ ትበልጥብኛለች ብለህ እስካላሳያ ድረስ እች ልጅ እውነትም ተማምና ወደ አንተ የምትመለስበት ምንም አይነት ምክንያት የለም። አንተም ፍላጎት ያው እንቋይ ከሆነችው ልጅ ጋር ጓደኛ አንተ ውስጥ ያለው ስሜት ይሁን የተናገረው አይዶን አላውቅምና እንቋይ የሆነች ሄርሜላ ጋር መሆን እንደምትፈልግ እንግዲህ በደንብ እየገባንና አሁን ሁሉም ነገር ግልጽ እየሆነልን ነው ማለት ነው። ስለዚህ ይመችህ ማለት ነው የምንፈልገው ሶስተኛው እንግዲህ አቤል መጥቶ ስለ ሄርሜላ በደንብ ሊያስረዳን እየሞከረ ነው። እስኪ እንዴት ብለህ ብታስረዳን ነው እኛ ልንረዳህ የምንችለው? በዚህን ያክል ማለት ነው። እኔ እሺ፣ እንቀበለው አብርሃምን አታፈቅረውም፣ ከአብርሃም ጋር ያላት ቅርበት የጓደኝነት ነው ብለን እንቀበለው። ከዛ አንድ ጓደኛ ለአንድ ጓደኛው ሊያደርግ የሚችለው ነገር ምን አይነት ነው? ትዳሩ በሱ ምክንያት ፈርሶ እንደዚህ እየሆነ እያየን ስግጥ ብሎ እኔ ጓደኛኔ ልለየው አልፈልግም አይነት ጨዋታ፣ ይሄ እብደት ካልሆነ በስተቀር እኔን በዚህ በጓደኝነት አይነት ሙድ ልታሳምኑኝ ወይም ሌላውንም ሰው ታሳምኑታላችሁ ብዬ አላስብም። ግን እናንተ ከሌላውም ሰው አልፎ ሩታን ጭምር በእንደዚህ አይነት መንገድ ለማሳመን የማይሆኑ ማይሆኑ ነገሮችን የማይሆኑ አካሄዶችን ነው እየሄዳችሁ ያላችሁትና አዎ እሺ እንቀበል ሄርሜላ ሟዬ የሆነች ልጅናት እኔ አልቀረብኳትም። ግን በማያት ደረጃ የትኛውም ወንድ እሟዬ የሚላት አይነት ልጅ ናት እና እችንም እሟዬ የሆነች ልጅ ታዲያ ባለትዳሩ ልጅ እንትን ከሚል ለምን አንተ አትሞክረውም ነው እኔ እያልኩ ያሉት። የምሬን ነው። ከተመቸች እሟዬ ናት ካል ለምን እንትን አይልም? ይሄም ልጅ በሰላም ወደ ትዳሩ እንዲመለስ ለምን የሆነ ስራ ለመስራት አትሞክሩም እናንተ አንድ ላይ ሆናችሁና? እኔ እንጃ። እኔ በአቤል በጣም ነው ያዘንኩት፣ ምክንያቱም ዛሬ ላይ የመጣች ሄርሜላ ሩታን በዚህ ልክ የምታስረሳ ከሆነ ምንም ማድረግ አይቻልም። እና ለማንኛውም ሁን የተሰማኝን ነው እየተናገርኩ ያለሁት ከማየው ነገር አንጻር። እኔ በግል ከማናችሁም ጋር እንትን የለብኝም፣ ግን ከምትለቁት ቪዲዮ አንጻር፣ ከሚለቀቀው ነገሮች አንጻር፣ ኢንቫይሮንመንቱ ላይ ካለው ወይም ሶሻል ሚዲያው ላይ ካለው ነገር አንጻር ሀሳቤ እሰጣለሁ ማለት ነው ሰው። እንግዲህ ጋይስ፣ ይሄ የእኔ ሀሳብ ነው። እናንተም ኮመንት ሴክሽን ላይ ሀሳባችሁን አስፍሩልን። እወዳችኋለሁኝ። ምሽት በሚለቀቁ ቪዲዮዎች እንገናኛለን። ይመቻቸው።